አባት በኋላ በጣም ሆኖብኛል። ስለዚህ

እኛ እኮ አውቀው የሚገርምህ፣ እናንተ ግን የሰው ጠላት ናቸው አቤልና ብሩክ፣ በጣም ነው የምታሳቀው እናንተ። እስኪ ዛሬ ማታ እንጠሯዋለን አብርሃምን። በምትችው መልኩ ራሱ ናም ዛዝ አዘጋጅተሽ ዛሬ እንድታቀርቢለት። አረ ለሩታና ለአርብሽ ፈጣሪ ሰላሙን ይመልስላችሁ። አረ በስመአብ፣ ጭቅጭቃችሁ መቼ እንደሚያልቃናቀው ዛሬ እንግዲህ ይህ በልጅ ተጣሉ ማለት ነው። ሩታም ልጅን አላሳዩም በማለት አርብሽን ለምንድነው ልጅ ማታሳዩም በማለት እንግዲህ ሌላ ግብ ግብ ፈጠሩ ማለት ነው። እና አርብሽም ደግሞ ይሄ የሩታ ቤተሰብ ጋ ነው የመጣ ቤተሰቦቿንም ክብር ቢሰጧ ጥሩ ነው ብዬ አስባለሁ። ልጅ ደግሞ በዚህ በጉልበት ሳይሆን በጸባይ በስነ ስርአት ነው መሆን ያለበ፣ ማለት ነው። ሩታም ደግሞ አንተ እንደዚህ በወንቅ ልክ ሩታም ደግሞ እሊ ውስጥ ነው የምትገባው፣ በፍጹም አታሳየውም ማለት ነው። ሩታ ደግሞ ከዚህ ቤት እስከምወጣ ድረስ ታግሰኝ፣ እየመጣ አትረብሸኝ ነው እያለችው ያለችው ማለት ነው። እና ብቻ የአብርሽ እና የሩታ ሰላም የናፈቅ ማን እንደ እኔ? በጣም ነው እኔ የእነሱ ሰላም ነው የናፈቀኝ። ምንድኑ በዚህ ልክ ጭቅ ጭቅ ጭቅ? በሱማ በፈጣሪ ስም እኔ አላቅም። እውነት ግራ ተጋብተናል እኮ እንደ እነሱ ወኛም እኮ ተጨነቅን እኮ ቤተሰብ መቼ ነው የምታረቁ? ሁለቱ እንዶ መቼ አንድ ላይ ይሆናል ብለና አስባለን። ጨራሽ እነሱ ሌላ ጸብጸብጸብ ጸብ ጸብ። ሩቴ በእናትሻ አንቺም በቃ እንግዲህ አብርሽ ሩታ እሊ ውስጥ የገባችበት ምክንያት ለምን እንደሆነ የታቃላችሁ፣ እርጉዝ የሆነች ጊዜ እንደዚህ ያለሆነ ሰውዬ፣ አሁን ልጁን ኮለርኩ በኋላ ልየ ልየ ለምንድ ነው ሚለኝ ብላኮነ ሩታም እሊ ውስጥ የገባችው ማለት ነው። እና ደግሞ በእሊ አይሁኑም አብርሽ ማለት ነው። ነገሮቹ እንዶ አስተካክላ፣ ሩታም ደግሞ ከሩታ ጋር ከታረቃችሁ በኋላ ልጁ ማየት ይችላል። ትላንትና ይፈጠርክ። ሁኔታ ጥሩ ነበረ። እንዶ በጥሩ ነገር ትመጣላችሁን ብለህ እናስባለን። ጭራሽ የተጣልታችሁ ነው እንደምትመጡብን? አረ ምን ጉድ ነው የዛንድሮስ። የእውነት የአብርሽና የሩታ ሰላም የናፈቃቸው ማን ነው? እንደ እኔ እኔ በጣም ነው የናፈቁ። አረ ጭቅጭቅ እኮ እኛም ራሱ ተመልካች ሰለች ሰለች። እናንተ አንድ ላይ ብትሆኑልን ብሎ ብዙዎቹ በጣም ይመኛሉ እውነት እንዶ ጠላታቸውን ብታስደስቱ እናንተ ሁለቱን ለመላየት የሚመጡ ሰዎችን ብታስደስቱ ምን አለን? ያልኩ የምሬ ነው ምላቸው። በጣም ጠላት ይበዛባቸው። የእናንተ መላየት የሚፈልግ ስንቶች አሉ። እናንተ ደግሞ ለጠላት እጅ ትሰጣላችሁ። የውሩቅ ሰዎች አይደሉም። የእናንተ ጠላት ደግሞ የራሳችሁ በተለይ በሩታ እጅ ይበሉ ልጆች ናቸው። ለእናንተ አውለ ጠላት ሆነ ማለት ነው። ሩታ ባክሽው ወደ ራስሽ ተመለሽ፣ ጭቅጭቅን ተው አንደኛ እንግዲህ እነ ሩታ ግብ በሩታ አባት ቤት ና የህናቷ ቤት ሆናችሁ እሷ እንግዲህ፣ አብርሽ ሌላ ታሪክ ውስጥ ገባ። እሱም ደግሞ በጉልበት ልጅ ማየት ፈልጋለሁ በማለት ለምንድነው ውሃኔ ላይ ደፋ። ሩታም ደግሞ አንተ ለምንድነው እል ውስጥ የምታስገባኝ? አረበስ ማም ጉድ ጉድ ጉድ ጉድ። ሩታም ሀይለኛ ሆናለች። ይሄ ሁሉ እያሳየኝ አንቴ ነን ያለች እኔ እንደዚህ ባህር አልነበረብኝ አንተ ባሳየኝ ልክ ነው እንደዚህ ሆንኩ፣ በማለት እንግዲህ ሩታም ደግሞ ተፈጠጦ ማለት ነው። እና አላቅም እንዴት እንደሚሆን ሩታና አብርሽ። በስማ ሰላም ብያለሁ፣ እንዴ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? የእኔ ዳና እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦቼ ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች፣ ማለት ነው እንግዲህ። ዛሬ በሁለት ነገር ነው የመጣው፣ እውነት ለመናገር በኤርሚ ቤት፣ በውሽምት ቤት የለቀቀ ቪዲዮ የተለቀቀ ቪዲዮ፣ ቪዲዮ የሰራው ሩታ ስትለቀቅ፣ ከዛ ቪዲዮ ነጥፍቼ ወጣውና የሩታን ቪዲዮ ለማየት ገባው ማለት ነው። ከዛ አንድ ላይ መስራት ይሻልኛል ብዬ አንድ ላይ ማለት ነው እንግዲህ ከዚህ ቪዲዮ መጥቻለሁ። እንግዲህ ቪዲዮው ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታትኝ ለማለት ፈልጋለሁ። እንግዲህ የአብርሽና የሩታ ሰላም ናፈቀኝ። ይሄው እነሱ በልጅ ምክንያት እየተጣሉ ነውና አላቅም። ብቻ ሩታን ባክሽ፣ አንቺም ለባልሽ ክብር ይኖርሽ እሱም ላንቺ ክብር በቃ ክብር ተሰጣጡ። እንዴ ምንድን ነው እናንተ፣ ምን ሆናችሁ ነው? እንደ ህጻን ልጅ ሁሌ ጭቅጭቅ ጭቅጭቅ አይሰልቻችሁም? እኛ እኮ ሰልችቶናል። እውነት ምናለ ተከባብራችሁ ሶስተኛ አረተኛ ሰው ባታስገቡ በህይወታችሁ። እናንተ የትዳራችሁ እኮ መምራት ትችላላችሁ። ምን ሆናችሁ ነው አሁን? እዩ አስመሳይ ናቸው እኮ ካሌባ የራሱ አስመሳይ ነው። እናንተ አርቦ አንድ ላይ እንዳትሆኑ የማይፈልጉ ሰዎች ናችሁ። እውነት ለመናገር እናንተ ወዳጅ የትኛ እንደሆነ አታቅም። እኛ ተመልካች ይ ብዙ ሰውን አይተናል። ትክክለኛ ወዳጅ ትክክለኛ፣ ለሮታም ለአርብሽም ይሆን ያለው እኔ እውነተኛ ሰው ያየው ፈረንጆ ብቻ ነው እስከዛሬ እስከ ዛሬ የታየብኝ። ሌሎቹ አስመሳይ ናችሁ፣ ከእናንተ ዞር ያላችሁ ያሉ ሁሉ ማለት ነው። ምንድን ነው በእናንተ እንደሚጠቀሙ አላቅም እንግዲህ ሩታና አብርሽ ሌላ ታሪክ ውስጥ ገብተዋል። አላቅም ምን እንደሚፈጠር አላቅም። እዚ ጋር ሄረሜላ እንግዲህ ትላንትና በሩታ ፊትለፊት እኔ ከህይወቴ ውጭ ልኝ በማለት ይፋ አድርጎ ነበረ ያለ ኤርሚ ማለት ነው። እና ተናግሮ ነበረ ኤርሚ። ዛሬ ምን አደረገችው? ተገልብጣ ለአብርሽ ልዩ ስሜት አለኝ በጣም ነው ሞደው በጣም ነው ማክብሮ እሱም ማጣት አልፈልጉ ለሱ ልዩ ስሜት አለኝ በጣም ነው ማፍቅሮ ብላ ዛሬ ፍርጥ አድርጋለች በሚዲያ ማለት ነው አስባችኋል አስባችኋል እንግዲህ በተለይ አቤላ በሩታ እጅ የበላ ሰው ነ በእሷ እጅ የጠጣ ሰው ነው መልሳ ሩታን በብላ እንደወጋ ቁጠራው ማለት ነው ነገ እንደምትጻጸጠው አውቀው ዛሬ ማለት ነው ዛሬ ሩታ ላይ እያደረገ ድርጊት። ነገ እንደምትጻጽፈው አውቃ አውቃ፣ ስለዚህ ማትከበር ቦታ ለምን ትቆማለ? ክብር የማይሰጡ ሰዎች አጠገቤ ለምን ትቆማለ? ያለ ዛሬ እንግዲህ ከሬሜላ ጋር እናጋባቸዋለን በማለት እንግዲህ ዛሬ ትልቅ ፕሮግራም አዘጋጅተን እዚ ጋር አብርሽ እንጠራለን በማለት ፍቅር ወይ ይቀብልልሽ ይችላል፣ ወይን አይቀብልልሽም ይችላል እናጋባቸዋለን በማለት እንግዲህ የሬሜላን ቃል አስገቧት ማለት ነው አስባችኋል። አስባቸዋል እንግዲህ፣ እነዚህ የሩታና የአብርሽ ጠላቶች ናቸው ብዬ ነው የማስበው። አቤላ ና ብሩኬ ኪያ ሁላቸው አስመሳይ ናቸው፣ በአብርሽ ዙሪያ ያሉ ጠቅላላ ማለት ነው። ለሩታም ለአብርሽም ጠላት ናቸው ብዬ ነው የማስበው። የአንድ አገር ልጆች ናቸው። አስባቸዋል የሩታና የአብርሽ አርቦ መሆኑን አይፈልጉ የሁለቱ አንድ ላይ ሰርቶ እንዳይለወጡ የማይፈልጉ በሩታና በአብርሽ የሚቀኑ ሰዎች ናቸው። የእነሱ መለያየት የሚፈልጉ ሰዎች ናቸው። እውነት ለመናገር ሩታና አብርሽ የራሳቸውን ጠላት አቁም አቁም፣ ሁሌ ጸብ፣ ሁሌ ጸብ። ንቁ፣ እስኪ ንቁ። እንጃ ምን ማለት እንዳለብን አናቅም። እኛ ተመልካች እዚህ ሆነን እናንተ እንዴት እንደማታቁ አላቅም። እንዴት አትንቁም እንዴ? የእኛ እኮ እዚህ ብዙ ነገር፣ እኛ ተመልካች ነን ብቻ ተመልካሽ ሆነን በጣም ብዙ ነገሮችን እያየኑ፣ በዚህ በአብርሽና በሩታ ዙሪያ ላይ ያሉ ሰዎች በተለይ በአብርሽ ዙሪያ ያሉ ሰዎች የምሬ ነው ምላቸው። እንግዲህ እቺ ሀለ ሴተኛ ዳሪ ሴት የሴት አሰዳቢ እችጋ ለሞታ እንግዲህ አብርሽ ናፍቀራለሁ ብላ ዛሬ ንፍርቅ የሆነች ሴትዮ መታለች ማለት ነው። እንግዲህ ትላንትና ከዮቴ ውጭ የለኝ ብሎ በተናገረ ልክ ዛሬ አብርሽ ናፍቅር ያለው እሱም ማጣት አልፈልገ ለረጅም ጊዜ ለረጅም ጊዜ ከእሱ ጋር መኖር ይመኛለሁ በማለት ዛሬ እንግዲህ የራሷን ስሜት ፍርጥ አድርጋለች፣ ማለት ነው። እንግዲህ አብርሽ ለእሷ ምን አይነት ቃል እንደሚመልስ አላቅም። እንግዲህ ሩታ የምፈልግ ለልጁ ነው ወይስ በማለት እንግዲህ እኛም ደግሞ አብርሽ ደግሞ ለሄሬሜላ ምን አይነት መልስ እንደሚሰጠው አናቅም። ነገ ማለት ነው አስባቸዋል። እዚህ ጋር ሩተና አብርሽ ጸብ ውስጥ ናቸው ያሉ ድጋሜ በልጅ ምክንያት። እንግዲህ እዚህ ጋር ሄሬሜላ እኔ እሱና ፍቅር ያለው ለእሱም ማጣት አልፈልግ ሁሌ እሱ ደስታ ነው ፈልግ ብላ ይሄው መጣለች። እቺ ግን ቤተሰብ የላቱም፣ ወንድም እህት የላቱም። ለምንድነው ቤተሰቦቿ የምታሰድበው? ራሷን ለምንድነው የምታሰድበው? አንደኛ ልጁ ባለትዳር ነው፣ ልጅ አለ። ልጁን ትቶ ከሱጋ አሻሸ ገዳይ ለማለት ነው የፈለገችው ወይስ ምንድነው? እኔ እንጃ። በጣም አፈርኩ። አንዳንዴ ሴት መሆንን አፍሬያለሁ። እውነቴ ነው የምላችሁ ቤተሰብ ማለት ነው በጣም አፍሬያለሁ። እቺ ምንድን ናት? እቺ ባለጌ እኔ አፈርኩ። እውነት ለመናገር አብርሽ ምንም እነዚህ ልጆች ከየቱ ካላስወጣ ምንም ምንም ምንም ማለት ነው። አብርሽ መቼም ሰላም አያገኙ። እውነቴ ነው ምላችሁ ቤተሰብ ማለት መቼም ማለት ነው እነዚህ እነዚህ ማናት ሄረሜላ ሄሬሜላን ኮስተር ብሎ ከየቱ ካላስወጣ፣ አቤላ ተብዮ ብሩኬ ከሱ ዙራ ከሱ ጋር ቢዶ የሚሰሩ ልጆችን ከየቱ ካላስወጣ አብርሽ መቼም ሰላም ሆኖ ህይወቱ አይኖሩም ሄር የሜላም ሁሌ እንደተረጋጭሾ ነው የምትኖር ምክንያቱ የሰው ባል ነው ማለት ነው። እንኳን አርብሽ እሺ ብሎ እንኮ እንኳን እሺ ብሎ ፍቅርሽ እንኳን ቢቀበልልሽ አንቺ ሁሌ እንደተረጋጭሾ ነው የምትኖሪ ማለት ነው። ጠብቅ ማለት ነው። እና ብቻ ይከብዳል ሩተና አብርሽ፣ ፈጣሪ ሰላሙን እያምጣላችሁ። ካልቻላችሁ ትልቅ ሰዎችን በማላችሁ አስገብታችሁ ነገሮችን ብትፈቱ መልካም ነው ብዬ አስባለሁ። እኛ የምንጠብቁ ሌላ እናንተ ውሌ ጸብጸብጸብ ፈጣሪ ትግስቱን ስጠን። ምንድ ነው ጅኒ ነው እንደ የገባባቸው ሩተና አብርሽ ምን ሆናችሁ ነው? አብርሽ እል ውስጥ ነው። ለምንድነው ልጅን አታሳይም በማለት ሌላ ታሪክ ውስጥ ገብቷል። ሩታም ደግሞ በፍጹም አላሳዩም ከዚህ ቤት እስከምወጣ ድረስ እያለችው፣ ስለዚህ ምን እንዳማደርግክ ሞ አቃለንም በማለት እንግዲህ ዛሬ ትልቅ ጸብ ተፈጥሯል። ብቻ ፈጣሪ ሰላሙን ያምጣላችሁ። እኔ አላቅም። በአብርሽና ባሩታ ዙሪያ ላይ ያላቸው ሰዎች እናንተ አስመሳይ ናቸው፣ ካሌባ ይሄ እዩ ተብዩ ማለት ነው፣ እናንተ ወረኞች ማለት ነው። በተለይ እናንተ ናቸው፣ ሁለቱን ለመላየት የመጣቸው እዛ ጋር ሄርሜላ ጠገበ ያሉ ሁለቱ ሹሞች አሉ እናንተም ደግሞ ከአርብሽ ጎን ሁለት ልጆች አላቸው። እዩና ካሌባ ማለት ነው። ካሌባ ደግሞ ወሬ እየተቀበለ ለሩታ ይነግራታል። እዛ ጋር ሩታና አርብሽ ይጣላሉ። እኔ እንጃ እናንተ አላቅም። ብቻ ግራ ያጋባል። ቤተሰብ ጉድ እኮ ነው።